ምሳሌ ድራማ ለጌታም ጌታ አለው እንዲሉ ዛሬ ደግሞ አዲስ እንግዳ ሰው ወደ ድራማው ተቀላቅሏል። ይሄ እንግዳ ሰው ለዝና ሆን ተብሎ የተዘጋጀ ሰው ይመስላል። ቆፍጣና ቆራጥ ጀግና ነው። ታዲያ እናንተስ ይህን ጀግና ሰው መተዋወቅ አልፈለጋችሁም? ምን ምሳሌ ድራማ ክፍል ሰባ ሁለትን ይዤ እላችሁ ቀርቤያለሁ። ታዲያ እናንተም ሰብስክራይብ፣ ላይክ በማድረግ አብራችሁ ትከታተሉን ዘንድ ጋበዝኳችሁ። ያው እንደምታውቁት ባለፈው ክፍል እንግዲህ ቅድስትንና ምሳሌን እጅግ አድርገው ዝናና ማኅሌት እያጨናነቋቸው እንደነበረ ታስታውሳላችሁ። ዛሬስ እውን ዝና ቅድስትን እና ምሳሌን አፍ ይወስዳችኋል ወይስ? የሚለውን አብራችሁ ትመለከታላችሁ ማለት ነው። ዛሬ የተፈጠረው እጅግ በጣም አጓጊ እና እጅግ በጣም ደስ የሚል ነገር ነው። አዲስ ነገሮች ተከስተዋል ማለት ነው። እናንተም አብራችሁን ቆዩ፣ አዳዲስ ነገሮችን አብራችሁ ታያላችሁ። ታዲያ የሉና ፍቅር እያከነፈ የትም ቦታ ያደርሰኛል ብሎ የሚያስበው ዝና ዛሬም እንደተለመደው ጉራውን እየነፋ ከፊት እየነጠረ ወደፊት እየገሰገሰ ወደነ ቅድስት ይጠጋል። ቅድስት ግን በልበ ሙሉነትም ቢሆን እየፈራችም እየተንቀጠቀጠችም ቢሆን እንዳትጠጉኝ ውብዬ አካባቢውን ሰው ሰበስባለሁ፣ ያለበለዚያ ደግሞ ፖሊስ እጠራለሁ እያለችም ትርበተበትም ነበረ። ምሳሌ ምንም አይነት ፍራት አልተሰማትም። ምክንያቱም ምን እንደፈለገ ገና ምንም ስለማታቅ ማለት ነው። ታዲያ ከጀርባዋ ደብቃትም እደውላለሁ፣ እንዳትጠጉኝ እያለች ስትላቸው ሞገስ በጥንቃቄ እየተመለከታት ወደ ነሱ ለመጠጋት ታዲያ ማህሌት ድንገት ሳታስበው ከፊት ለፊቷ የሆነ ሰው ትመለከታለች። ብሩክን መሰላትና በቆመችበት ውሃ ትሆናለች። እጆቿን ፀሐይውን ከልላ ገረድ አድርጋ ስትመለከት ኮፍያ አድርጎ ስለነበረ ማንነቷ አልተገለጠላትም። ታዲያ በአንክሮ እየተመለከታቸው ነበር። ቅድስት አይኖቿን ወደ ነዝና የነበረውን ዞር አድርጋ ወደምታየው ፊት ለፊት ትመለከታለች። ታዲያ ድንገት እጆቹን ዘርግቶ የኔ ልጅ ነይ ልቀበልሽ ናፍቀሽኛል የሚል በስስት የሚል መለከት አባትን ይመስል ስላሉ ታዲያ ምሳሌም ድንገት ቅድስት ለቃት እየሮጠች ወደፊት ትገዘግሳለች። ቅድስት ይህንን ስትመለከት ማንነቱ ግራ ቢገባትም፣ ነገር ግን ደግሞ ብሩክም እንዳልሆነ በደንብ አረጋግጣለች። ታዲያ መሀሌት ይህንን ስታይ ብሩክ መስሏት በቆመችበት ያው ነገሩ ልትለቀው ትንሽ ቀርጧት ነበር። ዝናንም እየተርበተበተች ይውልህ፣ ይሄ ማን እንደሆነ አላቅም። ብሩክ ነው እንዴ? እየተፈጠረ ያለው ነገር ምንድን ነው? እያለች ትርበተበታለች። ወንድነትን በተግባር ሳይሆን በጉራ የሚያውቀው ዝ ና አሁንም ጉራውን እየነፋ ቆይ ደግሞ ይሄ ማን ነው? ቆይ ምንድን ነው እየሆነ ያለው? እያለም ማህሌትን ያስጨንቃት ነበረ። ታዲያ ድንገት ኮፍያውን ወለቅ አድርጎ የኔ ውድ ደህና ነሽልኝ? ብሎ ምሳሌ ንቀፍ እያደረገ አጎቴ እያለች እሷም ደጋግማ ትስመዋለች። ቅድስትም ወደ እሱ ጋር ተጠጋችው ታዲያ ሰላም ተባባሉ። መሀሌት ያየችውን ማመን ያቅታታል። የብሩኬ ወንድም መድበል የሚባለው ይሄ ነው። በጣም እጅግ ኃይለኛና ተደባዳቢ ነው። በእስር ቤት ነበር አደለ እንዴ? እንዴት ሊወጣ ቻለ እያለች ታጉረመርምም ጀመር። ታዲያ ዝና ባክሽን ምንድን ነው የምታወሪው? ምንም እየገባኝ አይደለም ይላታል። ሴትን ልጅ እወዳለ ብላል። ነገር ግን ንቀቱ ጥግ ድረስ ነው። በእርግጥ ለጌታም ጌታ አለው፣ ለክፉም ክፉ አለው እንደሚባለው፣ መሀሌት የምትሰራው ክፋት አሁንም አዙሮ እየከፈላት ይገኛል። ምክንያቱም ዝና እንኳን ክብር ሊሰጣት ይቅርና እንደ ውሻ እያንቋሸሻትም ወዲያና ወዲህ እንደፈለገ እንደ ኳስ እያሽከረከራት ይገኛል። ትናንትና እነ ቅድስትን ዋጋ ስታስከፍላችሁ የነበረችው መሀሌት ዛሬ ራሷ ዋጋ እየከፈለች ትገኛለች። ታዲያ ያየችው ነገር ግራ ቢያጋባት፣ ቆይ ይህ ሰው እስር ቤት አልነበረም? ምን እያለች ከራሷ ጋር ማውራት ትጀምራለች። ይህ የነበር ዝና ማን ነው? ምንድን ነው ልታውቂ ነገር ካለ ንገሪኝ ይላታል። ይሄ ይውልህ መድበል ይባላል። የብሩኬ ታላቅ ወንድሙ ነው። እጅግ በጣም ኃይለኛ ነው። እስር ቤት እኮ ነበር እንዴ ሊፈታ ቻለ? ትለዋለች። እንዴ ምን ማለት ነው? ኃይለኛ ነው ማለት እኔ የማላውቀው የብሩክ ወንድም አለው እንዴ? ይላታል። እኔ እንጃ አንተ እንዴት እንደማታውቀው አላውቅም፣ ግን ብሩኬን እና ሞገስን አውቃቸዋለሁ ትላል ነበረም ትለዋለች። እኔኮ፣ እኔ ከሞገስ ጋር ነው እንጂ ያደኩት ብሩክን በፍጹም አላውቀውም ይላታል። አይደለ በቃ እንግዳው እስካላወቀው ወቀው በጣም ተደባዳቢ ነው ትለዋለች። እና እያስፈራራሽኝ ነው ይላታል ጉረኛው። ዝና ላስፈራራ ሳይሆን እየነገርኩ ነው ትለዋለች። በነገሩ ግራ ቢጋባም በይ እንግዲህ ወቃ አሁን አዲስ እቅድ አውጥተን ሉላን መፈለግ ይኖርብናል። ኑና ገላኝ ቀብራኝ ሄዳለች፣ ስለዚህ ላገኛት ይገባል። እያለም እያነገራት ነበረ። ታዲያ ለራሷ ማድረግ የፈለገችው ማህሌት አሁንም ቢሆን የበኩሏን እየጣለች ትገኛለች። ዝና ግን ልቡ አብዝቶ የሚፈልገው ሉላን ነው። እልክም ይሆን መውደድም አይታወቅም፣ ግን በእልክ ተነሳስቶ ሉላን መፈለግን እንጂ በፍቅርም አይመስልም። ታዲያ ይህ አዲስ እንግዳ የመጣው መድበል ገበያ ሂደው ከነቅድስት ጋር ትንሽ ቆይተው ወደ ቤት ይመለሳሉ። ከቤት ተመልሰውም ቆይ ወንድሜ፣ ምንድን ነው የሆነው? ምንድነው የገጠመው? እያለ ስለ ቡርኬ ይጠይቃት ጀመረ። ታዲያ ቡርኬም ይህንን ነገር እንዴት እንደሆነም ባያውቅም፣ መድበል ግን ወንድሙን ማግኘትን አሁንም በቁቁት እየጠባበቀ ይገኛል። ምሳሌ ጥያቄዋ እጅግ እለት እለት እየጨመረ ነው ብላ ቅድስት ትነግረዋለች። በቃ ግድ የለም፣ ከሄደበት ሀገር አልተመለሰም ብለሽ ንገሪያት እስኪመጣ ድረስ ይላታል። ነገር ግን አሁን ይሄ ዝና የሚባለውን ሰው ማወቅ ፈልጋለሁ ት እያስጨነቃት ነው። ዝና ማለት ይኸውልህ የሞገስ ጓደኛ ነው። ሉላን ታውቃታለህ፣ የእሱ ባለቤት ነበረች። አሁን እያስቸገራቸው ነው ትለዋለች። እሺ ሞገስ ጋር ደውዪልኝ ይላታል። ሞገስ ጋር ስልክ ሲደወል ሞገስ ስልክ ሊያነሳ አልቻለም፤ ምክንያቱም ዝና እየተከታተለ ስለሆነ በፍራቻ መንፈስ ላይ ስለነበረ ስልክ የሌላ ሰው ስልክ አያነሳም። ቅድስት ትደውልለታለች፣ የቅድስትን ግን ያነሳል። መድበል እንደመጣ ትነግረዋለች። መድበልን የሚያናግረውና የሆነ ቦታ እንዲገናኙ ይቀጣጠራሉ። ታዲያ እየሆነ ያለውን ነገር ለሉና ይነግራታል። ሉናም ቆይ ግን እስከ መቼ ነው እዚህ የምንቀመጠው? አንሄድም ትለዋለች። ይኸውልሽ ለአንቺ እኮ ከአዲስ አበባ ውጭ ምንም አይነት አይገባሽም፣ ገጠር እንድትሄጅ አልፈልግም በመጀመሪያ ግን ብሩኬን አግኝቼ ይቅርታ መጠየቅ አይኖርብኝ አይቀርም ይላታል። መልካም ነው ይቅርታ ማድረግ ጥሩ ነው፣ ነገር ግን አሁን ብሩኬት እንዳለ አይታወቅም ትለዋለች። አዎ ወይ ፖሊስ ጣቢያ ሂደን እናመለክታለን፣ ያለበለዚያ ያለበትን ማወቅ ይኖርብናል ይላታል። በሀሳቡ ተስማምታ እሺ ትለዋለች። በሌላ በኩል መሀሌት እጅግ ጭንቀት ውስጥ ገብታለች። አሁን ደግሞ ሌላ ተፎካካሪ ከፊት ለፊቷ መጥቶባታል። ያቀደችውን እቅድ እንደሚበላሽባት መቶ ፐርሰንት እርግጠኛ ሆናለች። ምክንያቱም መድበል ኃይለኛ እንደሆነ ከጥንትም ጀምሮ ታውቀዋለች። ና ታዲያ ቁጭ ብላ ላይ ፍራታ እየነገረች ትም ነበረ። ይሁልሽ ፍራታ መድበል እኮ መጣ ትላታለች። እኮ ታዲያ መድበል መጣ ምን ይሆን ትላታለች። ይህንን የሰማችው የፍራታ ነገሮቹ እንዳልተስተካከሉላትና ዝናም እየሰጣት ፊት ያለው ትንሽ እያናሳ እንደመሆኑ ትመለከታለች። ታዲያ ይህን ነበረ ከእህትሽ ቤት መሆንሽን አትርሺ፣ አትመናቀሪ ትላታለች። እኔ ኮ አንችም ታላቅ እህትሽ መሆኔን አትርሺ ስትላት ታላቅስ ገንዘብ ነው ትላለች። ገንዘብ አምላኪዋ ኤፍራታ። ነገር ግን እዚህ ቤት ሁሉም ገንዘብ አምላኪ ነው። መሐሌትም ኤፍራታም ገንዘብን እንጂ ሰውን አስቀድመው አያውቁም። ለገንዘብ ሲሯሯጡ ገና ምን አይታችሁ ብዙ የህይወት ውጣ ወረዶች ከፊት ለፊታችሁ ተደቅኗል፣ ይህ የምትል ትመስላለች። አለም ዙሪያውን አንዣባባቸዋለች። ታዲያ ዝናኔ የራሴ አድርጌ አብሬው እኖራለሁ ብላ እያሰበች ያለችው መሀሌት ዛሬ አዲስ ነገር ገጥሞታል። በይ ከዚህ በኋላ በየትኛው አቅጣጫ መከታተል እንደ አዲስ ፕላን አውጥተን መቀጠላችን አይቀሬ ነው ይላታል። ታዲያ ስለ ኑናም እያወራት አንዳንድ ነገሮችንም ገላኛለች፣ ቀብራኛለች እያለ ሲዘባዝክ ቆየ። ታዲያ መሐሌትም ይህንን አጋጣሚ ተጠቅማ እንደምትወደው እና እንደምታፈቅረው መንገድ ፈለገች። እኔ ይኸውልህ እሷ ጠልተሃለች፣ ስለዚህ ለምን ትለዋለች። እኮ ለምን? ምን አልሽኝ? ምን ለማለት ፈልገች ነው? ይላታል። እኔ የምወደው ፊት ለፊት ያለ ግን አይወደኝም ትለዋለች። ሃ ብሎ ከት ብሎ እየሳቀ እና እወድሃለሁ ለማለት እየፈለግሽ ነው እኔን ከሆነ ይላታል። አው ነበረ ያው ሴት ልጅ እወድሃለሁ ለማለት ትንሽ ግራ ይገባታል እንጂ ትለዋለች። ይህንን የዘማው ዝና እያሾፈባት እየውልሽ እንደዛ ብለሽ እንዳታስቢው ይላታል። ታዲያ በብስጭትም ቢሆን ወደ ቤቷ ለመመለስ እቅዷን አውጥታለች። ምክንያቱም እዚህ ጋ የኔ ይሆናል ብላ ያሰበችው ሰው እንኳን የሷ ሊሆን እለት እለት ከእሷ እየራቀና ሌላ ልቡ እየፈለገ እለት እለት፣ ትናንትና ሲናፍቃት የነበረችው ሉላ ዛሬም እየናፈቃት ይገኛል። ታዲያ ይህንን ናፍቆትን አግኝቷት ካልተወጣ፣ ሉላን ከዚህ አካባቢ ካላገኛት ማህሌትን እንደሚያጠፋት ነው አግቶቹ የሚያሳዩት። አደለም ቤት በስሟ ሊያዘዋውርላት ይቅርና መጠቀሚያ እንዳደረጋት እየተሰማት የመጣ ይመስላል። ታዲያ ከትንሽ ደቂቃዎች በኋላ በቃ አንቺን በዚህ ተጓዥ እኔም በዚህ እጓዛለሁ ብሎ ድንገት ወደ ሆነ ቦታ ሲያልፍ ስልክ ይደወልለታል። ስልክ የደወለለት በኢቲኤም ብር የሚያወጣበት ቦታ ተከታትሎ የሚነግረው አንድ የባንክ ሰራተኛ ነበር። ታዲያ ሞገስ እዚህ ቦታ ላይ ብር አውጥቷል ብሎ ይነግረዋል። በፍጥነት ዝና እየተጣደፈ ወደዛ ቦታ ይሄዳሉ። አዎ ሞገስ ዛሬ ከመድበል ጋር ተገናኝተው ስለ ብሩክ ያለውን ሁኔታ ላይ አወሩና ፖሊስ ጣቢያ ላመለክቱ እንደሆነ ነበረ ቀጠሯቸው። ታዲያ ግን ያልታሰበ ነገር ገጥሟቸዋል። ሞገስ በአንድ ሀሳብ ተስማምቶ መድበልን ሊያገኘው የሆነ ቦታ ይሄዳል። መድበልንም ያገኘዋል። ታዲያ መድበል የሆቴል ጫጫታዎች እጅግ ስላሰለችኝ፣ እስር ቤት በነበርኩበት ሰዓት በዝምታ ውስጥም ስለሳለፍኩትኝ አሁን ግን እዚህ ጋር ቁጭ ብለን አየር እየወሰድን ብናወራ ይለዋል። ሞገስን በሀሳቡ ተስማምቶ የሆነች ደረጃ አካባቢ ቁጭ ብለው ንጹሕ አየርን እየማጉ ስለ ሁኔታው እያወሩ ስለ ብሩክ ሁኔታም እየተጫወቱ ስለ ዝናም እየነገረው እያለ ድንገት ከፊት ለፊታቸው ዝና ድቅን ይላል። እጁንም ወደ እሱ እየጠቆመ እየተርበተበተ እንደ ሴት ልጅ ይኸውልህ ዝና ማለት ይሄ ነው እየተከታተልን ነበር ማለት ነው ይለዋል። ታዲያ መድበልም እንዴ ምን ያንቀጠቅጥሃል? ወንድ ልጅ እኮ ነህ ይለዋል። ወንድነቱን አውልቆ የጣለው ሞገስ ሲያስደምስ የአሁንም እየተርበተበተ አይደለም፣ አንተ ስለማታውቀው ነው ይገለናል፣ ይለዋል። አንተ እኮ የሰው ልጅ ነህ ትል አይደለህም፣ እንዴት አሁን አንስቶ ይገልሃል? ስለዚህ ምነው ቆፍጠን በል ይለዋል። ዝናም ያንኑ ጉራውን በእጆቹ እያመለከተ ወደፊት ወጠር፣ ወደኋላ ዘንጠር እያለ ይጠቃል። ሲጠቃ ግን ለወንድም ወንድ አለ፣ ለጌታም ጌታ አለ እንዲሉ ተነስቶ ከፊት ለፊቱ ይቆምና በደረቱ ገፍተር ያደርገዋል። ዝና ዛሬ ወንድ ተገኘ የሚለው ይመስላል። እንዴት ይሆን ይሆን ይፋለመው ይሆን ወይንስ ይደበድባቸውና ሉላን ይወስድበት ይሆን? በቀጣይ ክፍሉ የምንመለከተው ይሆናል። እስከዛው ያላችሁበት የምድር ዳርቻ ሰላማችሁ በዘት ትርፍርፍ ይበል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቀጣይነታችሁ እንድታሳዩኝ